ሀባቢ ሰላም አለይኩም ወራህመቱላህ ወበረካቱ። እንግዲህ ወንድማችን ሁሱ ብዙ ጊዜ ላይፍ ላይ ታይቶ ይሆናል፣ አንዳንድ መነጽር ሲያደርግ እዚች አይኑ ጋር የሆነች እዚህ ፍስሉ ላይ እንደምታዩት የሆነች እንደ ቡጉር ነገር ወጥታበት ብዙ ጊዜ ታስቸግረዋለች፣ አይኑ እያበጠና። ዛሬ የሆነ ትንሽ አይኑ ላይ የሆነች ኦፕሬሽን ነገር አድርግተዋል። ቅድም ያው ሁሱ ፔጅ ላይም ለቆታል፣ አይታችሁታል። እና እንሻላ ሁላችን ዱአ እናድርግለት ወንድማችን። አላህ ሽፊክ፣ ሁላችሁም ኮሜንት ላይ ወንድማችንን አላህ ሽፊክ በሉት፣ እናጻፉለት። እንሻላ በቅርብ ቀን ወደ ዳዕዋ ይመልሳል። ቪዲዮ ሼር እየሰማችሁ አዲስ ትምህርት ነው፣ እየሰማችሁ እየቀዳችሁ፣ ናሱ እየቀዳችሁ በደንብ ይችል ይችል ነገር ዩቲዩብ ላይ ገና ይሰራጫል። እሺ፣ ለማርያም ሞቶላታል ወይ ነው ጥያቄ። ሞቶላታል ወይስ አልሞተላትም ጥያቄ። እሱ ነው ለሁሉም ነው የሞተው። ለማርያም ሞቶላታል

የትኛው ሞት የትኛውንም ሞት ይሙትላት፣ ክርስቶስ ምን አይነት ሞት ነው የሞተው? ለሰዎች በመንፈስ ከእግዚአብሔር የተለዩትን ምን አይነት ሞት ነው? አንድ ሞት ነው። አካላዊ ሞት ነው የሞተው አይደለ? ለሰው ልጆች ብላችሁ ብታምኑት፣ ለአካላዊ ሞት አይደለም የሞተው በአካሉ አይደል እንዴ የሞተው? በምኑ ነው የሞተው? በምኑ ነው የሞተው? ለአካላዊ ሞት ነው እኔ፣ ለአካላዊ ሞት ነው ነው ነው። እንደዛ አይደለም ያልኩህ በአካላዊ ነው ሞት ሞት። በአካላዊ ሞት አይደለም ወይ የሞተው? ራሱ ሲሞት በስጋ ነው የሞተው። እሺ እኮ አካላዊ ሞት ነው የሞተው አይደለ። አካል ስትል በስጋው ነው የሞተው። በሰውነቱ ሞተ። ሲሞት ለማን ነው የሞተው? ለማርያምም ጭምር ነው? ለዓለም ነው የሞተው እኮ። ለማርያም ሞቷል ወይስ አልሞተም? የሶር ነው። ለዓለም ነው የሞተው። ለማርያም ሞቷል ወይስ አልሞተም? ሞተው? ጥያቄውን ቀየርከዋል። ነው ነው። ሞተው ወይስ አልሞተም? ለዓለም ነው የሞተው። ለማርያም ሞቷል ወይስ አልሞተም ኢየሱስ? ኢየሱስ ለማርያም ሞተላት ወይስ ሞተባት? አቤት፣ ኢየሱስ ለማርያም ሞተላት ወይስ ሞተባት? ለዓለም ነው የሞተው አልኩ እኮ። ኢየሱስ ለማርያም ሞተላት ወይስ ሞተባት? ምርጫ ሰጥቻለሁ። ምን ማለት ነው ሞተባት? ማለት ሞተባት ልጇ ነዋ። አንተ አያድርስና ወላጅ አያስቀር ማለት ሞተባ አያውቅም? ሞተብኝ ብለህ ትላለህ። እሺ ስለዚህ ኢየሱስ ለማርያም ሞተ ወይስ ሞተባት? እሺ፣ ቀለል አድርግልህና እኔ ለዓለም ሞተ የሚል ነው እንጂ ለማርያም ሞተ ላይ ሞተ ፐርሰን ለይቶ ነው፣ ለሰው ወይ ለዓለም ስትለኝ የኮስሞሎጂ ለሰው ሁሉ ሞቷል። እሺ ለሰው ለሰው ልጆች ነው የሚል። እኮ ማርያምን ይጨምራል ወይስ አይጨምርም? ሰው ሲባል ምንድነው? እዚህ ጋር ቆየህ በልክ የቅድሙን ጥያቄ በተለይ ከወጣው እኮ ማርያምን ይጨምራል ወይስ አይጨምርም? ወይስ አይጨምርም? አይደለም፣ እንዳልጠይቅ ጠይቅ መሰለኝ። መጀመሪያ አይደለም ጥያቄ እሱ ነው። አንዴ ጥያቄው መልስ፣ ለማርያም ሞቷል ወይስ አልሞትም? ማርያምን ይጨምራል ሞቱ ለሰው ልጆች ለዓለም ነው። ሞተ አለቀ። የተጻፈው እኮ ማርያምን ይጨምራል ወይስ አይጨምርም? አትፍራ፣ አይዞህ። ይጨምራል ወይ አይጨምርም? ጥያቄ እሱ ነው። እነሱ የተጻፈው ነው የተናገርኩህ አይደል? ስለዚህ አንተም የተጻፈውን ነው የተናገርኩህ አይደል? ስለዚህ አንተም ማርያምን ይጨምራል ወይስ አይጨምርም? እሺ እኔን ይጨምራል ወይስ አይጨምርም? ለኔ ሞቷል ወይስ አልሞተም? ለሰው ልጆች ነው የሞተው እኮ ለእኔ አልሞተም ማለት ነው። ሰው ነህ?

እኔ የተጻፈው ነው የነገርኩህ ነው። ለዓለም ወይም ለሰው ልጆች ሞቷል እኮ። ለማርያም ሞቶላታል ወይስ አልሞትላትም? ለምንድን ነው የፈራው? ማርያም ሰው አይደለችም? ነገር አይደለችም? እንደ ሰለሞን ማርያም ሰው ናት አይደለ? ስለዚህ እንደዛ እኮ ለሰው ልጆች የሚለው ሂዳ በቃ ማስረዳት ይፈልጋል። እኮ ለማርያም ሞተላታል ወይስ አልሞተላትም እኮ ነው የጠየኩ። ቀላል ጥያቄ ነው። በቃ ለሰው ልጆች አልኩህ አይደል? ያለውን እሱ እራሱ ኢየሱስ ከማርያም ነው አይደል ሰው የሆነው። እሺ እኔም ጠይቅ አሁን እኮ ብዙ ጠየቀው አይደለም። ዋና ፖይንታችንን ትልቁን ትልቁን ፖይንት ምስል ታደርገው ነው እኮ እየተጻፈ ተናገርኩ። ስላሴም ስለጠየቅ ሚስጥረ ስላሴ ስትሽ ስለ ስላሴ ብለን በአስረዳ ሚስጥረ ሚስጥር ሳይሆን በአማርኛ በቃ ግልጽ አድርገ ስላሴ ሚስጥር አይደለም ይሄ ነው ብላ አስረዳኝ። ሚስቴ ስለ ስላሴ ስለጠየቅ ሚስጥር ነው ነበረ ለሚስጥር ከሆነ ደግሞ ያን ሚስጥር ነው መረዳት ካልቻልኩኝ ብዬ ነው ራሴን እንደ እንትን ማደርገው እንጂ ሚስጥር ከሆነ ሊረዳው አልቻልኩም ብዬ ራሴን ተጠያቂ እያደረኩ ነው እንጂ የሆነ እንዴት ለበለ፣ በጣም ከባድ ነው። አዎ ቀለል አድርገሽ ምን እንደምታረጊ ታውቂያለሽ? የምትጠይቂያቸው ጥያቄ ስላሴ አምላክ ነው ወይ ብለሽ ጠይቃቸው። ዝም ብለሽ ስላሴ አምላክ ነው ወይ ብለሽ ጠይቃቸው። አዎ ይሻላል። ከዛ ስላሴ ማለት ምን ማለት ነው ብለሽ ጠይቃቸው። ሶስትነት ማለት ነው ትርጉሙ። ስላሴ ማለት ሶስትነት ማለት ነው። ሲምፕሊስቲ ድጋሚልኝ። ሶስትነት። አዎ ስለዚህ አምላክ ሶስትነት ነው ወይ በስ ደቂቃቸው ያ ጥያቄ አይመልሱልሽም እራሱ ማለት ነው እና እዚህ ጋር ምን ይላል መሰለሽ ሰይፈ ስላሴ ዘቀዳሚት ምዕራፍ 7 ቁጥር 68 ላይ ምን ይላል ለመለኮት ሶስትነት ምስጋና ይገባል ይላል ለመለኮት ሶስትነት መለኮት አንድ ነው ይሉንና ልክ እዚህ ጋር ሲመጡና ተደብቀው ደግሞ መጽሐፋቸውን ሲያነቡት ሲያነቡ ሰይፈ ስላሴ ዘቀዳሚት ምዕራፍ 7 ቁጥር 68 ላይ ለመለኮት ሶስትነት ምስጋና ይገባላል ሰይፈ ስላሴ ዘረቡ ምዕራፍ 4 ቁጥር 31 ላይ መለኮት በአካል ሶስት ነው ይላል። መለኮት በአካል ስንት ነው? ታኒ ምስተምሩት ግን ሰይፈ ስላሴ ላይ ሶስት ነው ይላል። አዎ መለኮት በአካል ሶስት ነው ይላል። ይኸውልሽ ለመሰለሽ አሁን አምላክ ሞተ ይሉሻል። እንደት ሞተ ሰጠያቸው፣ በስጋ ሞተ ይሉሻል። አምላክ በስጋ ሞተ። እዚህ ጋር ደግሞ መለኮት በአካል ሶስት ነው ይሉሻል። ስለዚህ መለኮት ሶስት ነው ግን በምን በምን በአካል ሶስት ነው ይላል። እዚህ ጋ ነው ደግሞ አሁን ተመልካቼ ሰይፈ ስላሴ ዘሰኞ ምዕራፍ ሁለት ቁጥር አርባ ሁለት ላይ ደግሞ በፅራርያም ለሚኖር ልዩ ሶስት አምላክ ሰላምታ ይገባል። ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ልዩ ሶስት ለሚሆን አምላክ ከዛ በኋላ አንድ አምላክ ነው ይላሉ ተመልሰው መተው ማለት ነው። ተመልሰው መተው ይላሉ። አንድ አምላክ ነው ይላሉ። ከዛ ደግሞ ተመልሰው ደግሞ ሐምሌ ሰባት ቀን ለሚከበረው የስላሴ ዓመታዊ በዓል ዋዜማ ላይ ሐምሌ ስድስት ቀን እንዲህ የሚል ዜማ አለ። አይተሽ ከሆነ ነአምን ወነአምልክ ባህዱ እግዚአብሔር እምቅድመ ዓለም ሃሎ፣ ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን ይላል። ወነአምን በካሉ እግዚአብሔር ዘመክናሁ ለአብ ይመስሎ፣ በአምላክነቱ አብን በሚመስለው በሁለተኛው እግዚአብሔር እናምናለን አለ። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ ሁሉም በሚሞላው መንፈስ ቅዱስ በሶስተኛው እግዚአብሔር እናምናለናል። ሁለተኛው እግዚአብሔርና ሶስተኛው እግዚአብሔር ጭማሪ ነው። ዘዳግም 64 ላይ ሽማ እስራኤል ያህዌ ኤሎህ ኃይኑ ያህዌ አኻዳለ፣ እስራኤል ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው አለ። አንድ እግዚአብሔር ነው ያለ፣ እዚህ ጋር ደግሞ ሶስት አሉ እየተባለ የሚባልበት ነገር ትንሽ ይከብዳል። ሃይማኖት አቦ ምዕራፍ 99 ቁጥር 11 ላይ አምላካችን ያለ መለየት ሶስት ነው ይላል። ዝገምላችሁ አንዴ ሃይማኖት አበው ምዕራብ 99 ቁጥር 11 ላይ አምላካችን ያለ መለየት ሶስት ነው ይላል። ሰይፈ ስላሴ ዘቀዳሚት ምዕራብ 7 ቁጥር 38 ላይ ለመለኮት ሶስትነት ምስጋና ይገባዋል። ለመለኮት ሶስትነት ምን ይለዋል? ምስጋና ይገባዋል። ለዛ ነው ዘዳግም 13 ላይ አንተም አባቶችም የማታውቃቸው ሌሎች አማልክት እናምልክ ብሎ ቢያስትሽ አትበለው ይላል አይሁዳኖች እስራኤሎች የማያቁት አብርሃም የማያውቀው ይስሐቅ የማያውቀው ያዕቆብ የማያውቀው ነባያት የማያቁት ሶስት ብለው የማያውቁት ስሉሳያን ወይም ደግሞ ትሪኒታሪያን የሚባሉ ሰዎች አንድም ሶስትም ነው ብሎ የሚያመልኩት አምላክ በጣም የሚገርም ነው የሚገርም ነው እራሱ ሰይፈ ስላሴ ዛሙስ ምዕራፍ አምስት ቁጥር 22 ላይ ምን እንደሚታቀያለሽ ሶስት ልዑላን ገዢዎች ሶስት ጌቶች ሰልስቱ አጋስት እግዚ አንድ ነው። አጋስት ማለት ደግሞ ጌቶች ማለት ነው። ሶስቱ ጌቶች፣ ሶስቱ ጌቶች። ገድለ እስጢፋኖስ ዘወራ መጋቢት ምዕራፍ ስድስት ቁጥረት ላይ ያለ አጋስት ዓለም ስላሴ ቅጠል እንኳን ከግንዱ ተለይቶ አይረግፍምና ይል አጋስት ዓለም። አጋስት ማለት ጌቶች ማለት ነው። ዓለምን የሚያስተዳድሩ ስንት ጌቶች ናቸው? ሰልስቱ አጋስት ናቸው። የሰማሽ ነው። ሶስቱ ጌቶች ስላሴ አለም አለምን፣ የሚገዙ አለምን ዩኒቨርሱን የሚያስተዳድሩት ሶስት ናቸው። ሶስት ጌቶች አሉ። እዚሁ ላይ ደግሞ ቅድስትም ይባላሉ። ብዙ ጊዜ ቅድስ አጋስ ዓለም ቅድስት ማለት የብዙ ቁጥር መሆን ይችላል። ቅድስት ማለት ለሴት ለሴት ሲሆን ነው። ቅዱስ ለወንድ ነው። ቅድስ ለሴት ነው። ግን ቅድስት የሚለው ቃል በግዕዝ ለብዛትም እንጠቀምበታለን። ለብዛትም ቅዱሳን የሚለውን ተክቶ ይመጣሉ። ስላሴ ምን ይባላሉ? ስሉስ ቅዱስ ይባላሉ። ስሉስ ማለት ምን ማለት ስሉስ ቅዱስ ምን ማለት ነው? ዲያቆን ስሉስ ማለት ምን ማለት ነው? ዲያቆን የሆነ የሚሰሩ የሚሰልሱ ማለት ነው። ስሉስ ማለት ስሉስ ማለት ሲምፕሊ ምን ማለት ነው? ስሉስ ማለት ሶስት ማለት ነው። ትርጉሙ ሶስት። ስሉስ ቅዱስ ማለት ምን ማለት ነው? ዲያቆን ሶስት ቅዱስ ማለት ነው፣ ማለት ነው። ስሉስ ቅዱስ ማለት ሶስት ቅዱስ ማለት ነው። አዎ፣ አሁን ያዝልኝ ይሄን ካያስክልኝ በኋላ ሶስቱ የሚያመለክተው ቅዱሳን በሚል ፋንታ ቅድስት በሚል ይጠራሉ። ቅድስት ስላሴ ማለት ሶስቱ ስላሴ ማለት ነው። ሶስቱ ምን ስላሴ ማለት ነው ራሱ ማለት ነው። ራዕይ ዮሐንስ ምዕራፍ 22 ቁጥር 9 ላይ አንድ የሚናገረው ቁም ነገር አለ ወይቤሌ አትስከዲ ኢት አልቁ ዮጊ ገብረ አግዛ አጋስቲኪ ናአ ወሃ ዘከ ነቢያት ወአዘለ ያቅቡ ቃለ ዝንቱ መጽሐፍ ወአንተ ሰለ እግዚአብሔር ስገደላል። በግዕዝ ባይብል ላይ ነው። አጋስቲከ ይለዋል ራሱ ማለት ነው። ጌቶች ማለት ነው። በግዕዝ ማለት ነው። መልአኩ ለዮሐንስ ምን አለው? ጌቶች ሲለው በግሪኩ በእንግሊዝኛው ላይ በአማርኛው ላይ ጌቶች የሚል ቃል ይቅርና ጌታ የሚል ቃል እራሱ የለው። አንድምታው ላይ ግን ምንድን ነው ያደረገው? ገብረ አጋስት አነ የጌቶች የስላሴ ገዢነህና ነህና ሐዋርያት ጌቶች የሆኑትን የስላሴ ገዢነህና ብሎ ብለ ያስቀምጣል። ጌቶች ጌታ አይደለም እኮ ያለው፣ ጌቶች አጋስቲከ እያለን። አጋስ ማለት ጌቶች ማለት ነው ትርጉሙ ማለት ነው። ሰይፈ ስላሴ ዘሁድ ምዕራፍ 8 ቁጥር 4 ላይ በሶስተኛው ቀንም አጋስት አለም ስላሴ የአብርሃምን የልቡን ቁራጥነትና የሰይጣንን ተንኮል ተመልክተው ወደ አብርሃም ቤት ይሄዱ ይላል። አጋሳ አለም አለምን የሚገዙ ጌቶቹ። አጋስታ አለም ማለት የአለም ጌቶች ማለት ነው፣ ትርጉሙ ማለት ነው፣ ራሱ ማለት ነው። እንዝራ ስብዓት መጽሐፍ 11 ቁጥር 9 ላይም በአንቺ ሶስቱ ጌቶች የተጠለሉብሽ በድንኳን አጠገብ ይቆምሽ እንጨት አንቺ ነሽ ይላታል፣ ሶስቱ ጌቶች። ስለዚህ ክርስቲያኖች የምታመልኩት ስንት ጌታ ነው? አኒ ክርስቲያኖች የሚያመልኩት ስንት ጌታ ነው?